መናገር እስከማትች ድረስ የተሳቀቅሽበት ነገር ምንድን ነው? አሁን ይህን ነገር በቃ ግልጽ አድርገሽ ንገሪው። ወይ ጓደኝነቱን አልፈልገውም ትለኛለች ወይም ደግሞ የተፈጠረውን ነገር ታስረዳኛለች። ህይወት፣ ስለ የተፈጠረው ነገር እራስሽ የምታፍሪበት ነገር ነው። መናገር የደበረሽ የሚያሳፍር ነገር ነው? ሱስ ነው የጀመርሽው ወይስ ማይሆን ነገር ነው? ግን እዚህ ጋር መናገር ማልፈልገውን ነገር ስለነበረ ነው፣ አስገደድከኝ ነገርኩ። ማመን ያለ ማመን ያንተ ድርሻ ነው። በቃ እኮ ለምን ደበቅሽኝ? ፍታል አልነገርሽኝም። እስከ እስከዛሬ ለኔ እንደ ጓደኛ ብዙ ነገር ነው የምንኖረው። ምንም ነገር ተደባብቀን አናውቅም። እህቴንሽ፣ ወንድምሽ ነኝ። ግን ለምን ደበቅሽኝ? ይሄን ነገር ሰምተሃል፣ አውቀሃል። መናገር ያለብኝ ነገር ተናግሬ ያለሁ መቀጠል የምትፈልግ ከሆነ ጓደኝነታችንን መቀጠል እንችላለን። አሊያም ደግሞ አይ ይሄ ነገር ሀብ እንደዚህ እንደዚህ እንደዚህ እንደዚህ የምታበዛ ከሆነ መቆም ይችላል። ገባ እኔም እዚህ ጋር ኃላፊነት መሰማት አለበት። አሁን እረፍዶብኛል። አመሰግናለሁ። አለም ቆይ ቆይ ነ

በሐሳብ ይታየኝና እረካለሁ እረካለሁ፣ ያችን ቀን እስከማያ ናፍቃለሁ ናፍቃለሁ። በፍቅር ዓለም ካንቺ ጋራ ስቀርብሽ፣ ደስታን ልጋራ መውደዴን ከቃል ትጠብቂ፣ ሐቄን ባፍ ላታውቂ። ሰላም ሰላም! ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ አለን፣ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ፣ ፍቅራችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮ ወደ እናንተ መጥቻለሁ ማለት ነው። ከዛ በፊት ግን እንደምን አላችሁልኝ? ሁላችሁም በጣም ደስ ብሎኛል። ያው እያሳያችሁት ያሉት ነገር አለና በጣም ደስ ብሎኛል። ሁላችሁንም በጣም ላመሰግን በጣም ልወዳችሁ እፈልጋለሁ እና የምር ሁላችሁም አካውንታችንን ሼር ላይክ፣ ሰብስክራይብ እያደረጋችሁ ይህን ቪዲዮ ጀምሩት። እውነት ለመናገር አው ከተለያየን ትንሽ ሎንግ ታይም ሆኖናል። ይህ ማለት ግን በአካል አለመገናኘት እንጂ የእሷን ጥሩ ነገር አለመፈለግ ወይም ደግሞ እሷ እማህን ነገር ውስጥ እየገባች እኔ ዝም የማለት አቅም ሊኖረኝም አይችልም። እንደዚህ አይነት ሰውም አረሉ። ስለዚህ ምንድን ነው ሰሞኑን እየተፈጠረ ያለውን ነገር አይታችኋል። ማንም ሰው ወዶና ፈቅዶ ለእናንተ አክብሮ እቃ እስከላከ ድረስ ያንን እቃ በስነስርዓት ተቀብለ ማድረግ ሲኖርብን፣ አላውቅም የሆነ የተፈጠረ ነገር አለ ትለኛለች። ያን የተፈጠረ ነገር ግን በግልጽ ለእኔ ማውራት አልፈለገችም። እኔ ደግሞ ጥያቄ ፈጥሮብኛል። ምክንያቱም ማወቅ እፈልጋሉ? እኔ እንደነገርኳቸው እንደዋወላለን ቪዲዮ ለመስራት ሲሆን ግን እሷ በጣም ቢዚ ስለነበረች ክላስ ምናምንም ምሪ ነው ምላቸው። እኔ አንድ የማውቀው ሰው በእኔ ዙሪያ የነበረ ሰው የእሱን ጥሩ ነገር ነው የምመኘው። ለእሱ ጥሩ ነገር ከሆነ እኔ ደስተኛ ነኝ። ግን ደግሞ እንዲህ ተራርቀን በነበረበት ታይም ብዙ ነገሮችን እያወራን ይህንን ነገር ለምን ደበቀችኝ የሚል ነገር ግን በጣም ተሰምቶኛል። እውነት ለመናገር ለምን ምክንያቱም እንዴ እሷ ማለት እኮ ለእኔ ምን ያክል ጓደኛ እንደሆነች ከአምስት ዓመት በላይ ሆኖ እናዳሁን ምን ያክል ጓደኛ እንደሆነች ምን ያክል በግልጽ እንደምናወራ ምናምን ያን ሁሉ ነገር እንደዚህ እንዲቀር አልፈልግም። ወይም ደግሞ ያልገባኝ ነገር እኔ ላይ መቀየር ፈልጋ ከሆነ የመቀየር ፍላጎት ከሆነ ያላት እሱን በግልጽ መናገር ነው። ምክንያቱም አንዳንድ ጊዜ በሰዎች እኮ ተስፋ ትቆርጣላችሁ። ያ ሰው ለእናንተ አላስፈላጊ እንደሆናችሁ ሲነግራችሁ፣ ወይም ደግሞ ምን አገባህ ምናምን ከዚህ በኋላ የራስን ህይወት ኑር የራስን ህይወት ኑር የምንባባል ሰዎች እሷና እኔ አይደለንም። እንደዚ አይነት ፊሊንግ ካላትም በግልጽ መናገር ነው። እኔ ከክፋት አይደለም፣ ግን ደግሞ ማወቅ ያለብኝ ነገር ግን ማወቅ እንዳለብኝ ስለተሰማኝ ጠየኳል። በጣም ይደበር የመቀድም እንደዚ አለብስም ምናም ስትል፣ ግን ችግር የለውም በቃ ይህን ነገር ቀስ አድርጌ ምን ሀፕን እንዳደረገ እጠይቃታለሁ ብዬ ስለዚህ፣ ዛሬ ምንም ነገር ይፈጠር አልሰማትም የምረኝ ነው የምላችሁ፣ ወይ ጓደኝነቱን አልፈልገውም ትለኛለች ወይም ደግሞ የተፈጠረውን ነገር ታስረዳኛለች። በቃ ምክንያቱም እንደዚህ ሆኖ አይሆንም ገባች። እኔ በኋላ እንኳን የምችለውን ያክል ሞክሬ የማይሆን ነገር ውስጥ እየገባች ዝም ብያት ከዛም በኋላ የሆነ ነገር ህይወት ውስጥ ቢፈጠር አይጸጽተኝም ከእኔ የሚጠበቀውን ነገር አድርጌያለሁ ማለት ነው። ስለዚህ ዛሬ ደቡይ ይላታለሁ። እየመጣች ነው። ስትመጣ ሁሉንም ነገር ሁሉንም ነገር በቃ ትናንትም ሰበብ አድርጋ ሄደች። በቀደም መናገር አልፈለገችም። ዛሬ ግን እስኪ ማንም የለም ብቻዬን ነኝ። ብቻዋ እንደምትመጣ ነግሬያታለሁ። ሁሉንም ነገር ዛሬ በስነ ስርዓት እንድናወራ እፈልጋለሁ። በቃ አላ መግሪ ጥሩ ልጅ ነች ከክፋት ከምን ከምን ሳይሆን በቃ የሆነ መናገር ሼም ይዟትም ሊሆን ይችላል ምናምን ያንን ስለተረዳዋት ነው ብዙ ማስጨነቅ ያልፈለግኩት የነበረ። ዛሬ ግን አለቃትም ሁሉን ነገር ማወቅ እፈልጋለሁ። የህይወት ጉዳይ ነው። መወሰን ያለባትን ነገር እንድትወስን አግዛታለሁ። ግራ ስለገባኝ የምር ከመቅዲ ለእኔ ይህን ያክል ፕራይቬት መሆኗን ማመን ስለከበደኝ ነው። አላቅም ብቻ ግን እስኪ ትምጣና ሁሉን ነገር በግልጽ የምናወራ ይሆናል። በተረፈ ግን ሁላችሁንም ያው ተናፍቃችኋል። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። እግዚአብሔር ፍቅርና ጤናውን ከሰላም ከምቾት ጋር ለእናንተ ያድርግ። ሲታይ ትግስታችን በስናቴ ቆየው ፍቅራችን

ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ደህና ናችሁ ወይ? የድሮ አመሉ አሁን ድጋሜ እየተመለሰበት ነው። ጀምሮ መጠበቅ ምናምን ነገር እንዴት ናችሁ፣ ውድና የተከበራችሁ ቤተሰቦቻችን ደህና ናችሁ ወይ? እኛ ደህና ነን እግዚአብሔር ይመስገን። እንግዲህ አሁን እየተከሰትን ነው። በጣም በቃ ቶሎ ቶሎ፣ አንተም ቶሎ ቶሎ ካሜራ እየደቀንክ፣ እየጠበኩሽ ነው እና ደበረሽ። ከዚህ በኋላ ምን አለ ብዬሽ፣ ምን አለ አልሰራም፣ ቪዲዮ ከአንቺ ጋር እኔም አልሰራም። ከንተክስ እናት በደንብ ሰላማልሰች። በቃ አዎ ማለት እንዳዲስ እንደ ዲስኩዝ ነው ማለት ነው እዚህ ጋር አንድ እንድትነግራችሁ የሚፈልገው ነገር ይሄ ሁላ ሰው አንቺ ምናፍቁ እንደነበር አንቺም እየናፈቅ እንደነበር ግን እኮ እሱ እንት ይጋልገለሽ። አዎ እውነት ረስቼው ነበር። እውነት በጣም ነው የማመሰግነው። በጣም እንደዚህ እንደናፈቃችሁ ወይ ደግሞ እንደዚህ የኔ ቪዲዮ እንደናፈቃችሁ ሳቅ እንደናፈቃችሁ አላወኩም ነበር እብደቴ እና በጣም ነው የማመሰግነው በጣም ነው የምወዳችሁ። በጣም እግዚአብሔርን ኮመንቱን ምንም የቀረኝ የለም ሁሉንም አንብቤዋለሁ። የኔንም በአንተም አንብቤዋለሁ በደንብ በጣም ነው ደስ የሚለው እና አመሰግናለሁ። በጣም ደስ አንቺ ደስ ብሎሻል። በጣም ነው የሞቀኝ። አልታይክም የሆነ ፍቴናም እየቀላ ነው ምናምን ነገር በጣም እየተቀየረ ነው እያዩ እሱን ነው የምልህ እና በጣም የማመሰግነው በጣም ከምር እንዳልጠፋ የበለጠ ወደ እናንተ እንድመጣን ያደረጋችሁኝና፣ አመሰግናለሁ እንደሰጣችሁኝ ክብር፣ ናፍቆት፣ አክብሮቱ ሁሉንም አመሰግናለሁ። ወዳችኋለሁ። ምን ያክልም ትጃችሁ ለኔ እንደነሱ ማሳያችሁ አይሻል እኮ ግለጽ አሳያችኋለሁ ባለመጥፋት። እሺ፣ ውድ ቤተሰቦቻችን ያው ከስንት ጥበቃ ቢሆን በኋላም ቢሆን መታለች ስለዚህ እውነት ለመናገር አሁን ያው ታውቂያለሽ፣ ለምን እንደጠራሁሽ ምናምን፣ በስሱ በስልክ ነግሬሻለሁ። ዛሬ ሰበብ ማብዛት ምናምን እንደማያስፈልግ ያለውን ነገር በግልጽ እንድናወራ ነው የጠራሁሽ። ምን ማለት ምን ለማለት ፈልጌ ነው፣ ትላንት አጋጣሚ መንገድ ላይ ባገኘሁት ልጅ እንደዛ ደብሮች ጥለሽኝ ልጅ ዛሬ ግን እኔም ብቻዬን ነኝ። አንቺን ብቻሽን እንድትመጭ ነገሮች ብቻሽን መተሻል፣ አመሰግናለሁ። ያልኩትን ትዕዛዝ አክብሬሽ ስለመጣሽ እኔም ቢሆን ግን እኔም ቢሆን ግን ትዕዛዝሽን አለማክበር ሳይሆን አሁን ለምሳሌ አንቺ እየመጣሽ ድንገት እዚህ ጋር የምታውቂው ሰው ብታገኝ ምንድን ነው የምታደርጊው? ምንም ቢሆን አንተ ነህ መጀመሪያ የቀጠርከኝ ነው ወይ? እኔ አጋጣሚ ስመጣ ቪዲዮ ስገባ አሁን አንጨቃጨቅ ብና አይኖ እኔ ለመጠቃጠቅ አይደለም እያስረዳሁሽ ነው እንጂ፣ እኔም አንቺን አለማክበር አይደለም። እንኳን አንቺን ቀርቶ እኔ ሁሉንም ሰው ማክበር የምፈልግ የማከብርም ሰው ነኝ። ስለዚህ ያሞኔ ይህ ቴንክ ዩ። ዛሬ አንዳንድ ጥያቄዎች አሉኝ። እነሱን ጥያቄዎች በስነስርዓት ግልጽ አድርገችልኝ እኔ ብቻ አይደለም ቤተሰብም ማወቅ ስለሚፈልግ እነሱን ነገሮች እንድትመልሽልኝ ነው። የመጀመሪያው ሰሞኑን አላ እንደ ጎረምሳ እንዲህ እየተነፋፋ ስታስጨንቅኝ የነበረውን ነገር ዛሬ መልስ እንድትሰጭ እፈልጋለሁ። ምንድን ነው ይህን ያክል ይህን አልሰራም ይህን አልለብስም ከአንተ ጋር ካፕል ለብሶ መታየት አልፈልግም ብሎ እንድትሆኝ ያደረገሽ? በዚህ ስምንት ወር ውስጥ ህይወትሽ ላይ የተፈጠረውን አዲስ ነገር ዛሬ አንድም ሳታስቀሪ እንድትነግሪ እንድትነግሪያቸው እፈልጋለሁ። ሁለተኛ የፈለገ ነገር ሊፈጠር ይችላል ህይወት ውስጥ። አይ ነው እንኳን ይህን ያክል ሎንግ ታይም ቀርቶ ትንሽም ነገር ሲሆን በትንሽ በቀናቶች እንኳን ህይወት ላይ ምን እንደሚፈጠር አይታወቅምና ስለተፈጠረ አይደለም የደበረኝ። አንቺ ህይወት ላይ ምንም ነገር ይፈጠር ችግር የለውም እሱ ምክንያቱም በሰዓቱ ነበረ ገብቶሻል። ግን የተፈጠረውን ነገር ለምንድን ነው ማስረዳት ማትሽ ሰበብ እየፈጠርሽ ዛሬ እያልሽ ነገ እያልሽ አይሆንም እያልሽ ከመሄድ ነገሮችን ፍርድ አድርጎ መናገር እኮ ትልቅ መልስ ነው። ተረዳሽኝ አይደለ? ስለዚህ እየመለስሽልኝ የምሄድ ነው የምፈልገው። ለምንድን ነው ህይወትሽ ላይ የተፈጠረው ነገርስ ምንድን ነው? ወይስ ህይወትሽ ላይ የተፈጠረው ነገር እራስሽ የምታፍሪበት ነገር ነው መናገር የደበረሽ የሚያሳፍር ነገር ነው? ሱስ ነው የጀመርሽው? ወይስ የማይሆን ነገር ነው? ምንድን ነው? እ ነገር ልንገርህ እዚህ ጋር ማለት ነው። ከረጅም ጊዜ በኋላ ነው ወደ እንደዚህ አይነት ነገር እኔ እናንተም የተገናኘነው በጣም ከረጅም ጊዜ በኋላ ነው። ይህ ነው ታውቃለህ፣ ቪዲዮም የሰራነው በጣም ከረጅም ጊዜ በኋላ ነው። እዚህ ጋር መለየት ያለብኝን ነገሮች ለይቼ አላወኳቸውም ነበር። ግን ለይቼ ማወቅ ያለብኝን ነገሮች ማለት ነው አይ ሚን ይሄ ማለት ጀስት ለአንተ ምን ማጋራት እንዳለብኝ እንደሌለብኝ ቢካዝ አሁን ላይ ምን ስቴጅ ላይ እንዳለ ካላቅም። የፈለገ ስቴጅ ላይ ልሁን የፈለገ ስቴጅ ላይ ልሁን እችላለሁ። ግን አንቺ እና እኔ ምን የምንደባበቀው ነገር ነበረ ወይ እንዴና? እንደዛ ግዜ እንድናስብ እንድናስብ ነው የፈለከው። ድንገት ተገናኝተን ነገር እንድነግርህ ነው የፈለከው። መግዲ አንቺ እና እኔ እኮ ድንገት ተገናኝተን ነው እዛ ቀን ተገናኘን። ሶ ጆሲ፣ እኔ እንደዚህ እንደዚህ አይነት ላይፎች ላይ ነኝ ያለው እኔ እያልኩ ያለሁት እኮ አንቺና እኔ እኮ የቀናቶች ማለት የወራቶች አለመገናኘት እሱንም ደግሞ ስራ ስላለሽ ክላስ ስላለሽ መምጣት ስላልቻለሽ እንጂ እየተደዋወልን ብዙ ነገሮች እናወራለን። ስለዚህ ምን ተገኝቶ ነው አሁን ይህን ሁላ ነገር እንዴት ነው ልነግር የምችለው በአንድ ቀን ምናምን? እኔን እንደ ሌላ ሰው እንዴት ነው ኢማጅን እያደረግሽ መሳሌ የጀመርሽ ለምን? እንዴ ቆም ብለሽ አስቢ። አሁን እኔ አንቺ የማታውቂው ነገር ይኖራሉ፣ ታስቢያለሽ እኔ ላይ ያለሽበት ሁኔታ የሚያሳፍርም ነገር ከሆነ አግሽሽ ከዛ ነገር እንድትወጭ ላድርግሽ። ካልሆነ ግን ምን ጀምረሽ ነው? እኔ ሱስ ነው የጀመርሽ ወይስ ወጣ ያለ ባህሪ አመተሽ ነው? ምንድን ነው ግራ ይገባኝ። መናገር እስከማትች ድረስ የተሳቀቅሽበት ነገር ምንድን ነው? አሁን ይህን ነገር በቃ ግልጽ አድርገሽ ንገር። ከዛ መግደ ተቀይራለች ብዬ ልመን በቃ ሱስ አልጀመርኩም፣ ጀመርም አልችልም። ከዚህ ይሄ ነገር እናንተ አሁን ልጆች አይደለንም፣ የሚጠቅመንና የሚጎዳን ነገር ለይተን የምናውቅ ሰዎች ነን፣ አይደለም በሳ? ደግሞ እንደዚህ አይነት ላይፍ ውስጥ ልገባም እንደማልችል ታውቃለህ። ቢከዝ አንተም እኔም ብዙ አይነት ኃላፊነቶች አሉብን ሰው። በዛም ምክንያት ነው ከሶሻል ሚዲያው የራኩት። እና እዚህ ጋር ደግሞ ስመጣ ደግሞ ድንገት መናገር መናገር ያለብኝ የለብኝ ነገር ላይቸ ስላላወቅኩኝ ነው። አሁን ላይ ማወቅ የምትፈልገውን ነገር አሁን ላይ ለምንድን ነው ነው አለ ጥያቄ፣ ለምንድን ነው እንደዚህ ያ ማትነግሪኝ? ነው እኔ የእኔ የምለው ሰው አለኝ ማለት፣ ፍቅረኛ አለኝ። ምን ፍቅረኛ አለኝ? ሶ ከዚህ በኋላ እናንተ በምንሰራቸው በቪዲዮዎችም ሊሆን ይችላል እናንተ ላይ በሚኖርም በላይፍ ሁኔታዎች ላይ ደስ አብረን ብዙ አይነት ነገሮችን ክሎዝ ሆነን መቀጠል አንችልም። አንድ አይነት የካፕል ልብስ መልበስ፣ ጀስት ይሄ ካፕል አይነት ቪዲዮ መስራት፣ ሰምቲንግ እናንተ በጣም ከሌላው ጊዜ በተለየ ለሌላ ሰው ራሱ ጥያቄ የሚፈጥርባቸውን ነገሮች እናንተ ማድረግ አንችልም። ቢኮዝ ታውቃለህ፣ ከዛሬ ስምንት ወር በፊት ቪዲዮ ስንሰራ እናንተ ሌላ አይነት ግንኙነት እንዳለን እና ለሰው ራሱ የሚታይ ነበረ። ግን ያ ነገር አሁን ላይ እንደዛ እንዲታይ አልፈልግም። ግን የምለው ሰው አለኝ። ይሄ ነው በቃ አልገባኝም። ማለት እንዴት ደበቅ ሲ እንዴት እንዴት አልደብቅም። እኔና አንተ ካወራን ኩርታም ብድረጭም ጉዞ ነው ነገሮችን ሁሉንም ነገር ቪዲዮ ሳትቀርጽ ለአንተ ብቻ ላውራ ማለት ትቼ ነበር። ገባሽ አይደለ እኔ ያንቺን ሚስጥር አደባባይ ላይ እንዲወጣ አልፈልግም። ስለዚህ ለዛም ነው እኔ ቪዲዮ እንደዛ ላይ ፈልኩ ነው ነገር እዚህ ጋር ነው ያሳወኩ ነው እኮ። ለምን ደበቅሽኝ? ፍቅረኛ ካለሽ እንዴት አልነገርሽኝም? እስከ ዛሬ ለኔ እንደ ጓደኛ ብዙ ነገር ነው የምንኖረው። ምንም ነገር ተደባብቀን አናቀም። እህቴንሽ ወንድምሽ ነኝ ግን ለምን ደበቅሽኝ? ታ ይሄንን ጥያቄ እንጠቀኝ አችልም ገባ አንተም ላይ በህይወት ላይ የተፈጠሩት ነገሮችን ዛሬ ላይ መቼ ወር ሳምቲንግ የሆነ ነገር ሁሉም ነገር ንገረኝ ቢይልልህ አጠብቅ ይህን እኔ የምር እየቀለድሽ እንደሆነ ነው ፊል እያደረግ ካሉት። እየቀለድኩ አይደለም የኔ የምለው እምወደው ፍቅረኛ አለኝ አይደለም። እንዲህ ያረ መቅዲ የምርሽን ነው። እኛ ህፃን ልጆች አይደለን። የሚጠቅመና የሚጎዳን ነገር ለይተን ማወቅ አለብ። እኔ እዚህ ጋር ደግሞ በህይወቴ ላይ በጣም ብዙ ጋፎች ነበር። እናንተ በዚህ ስምንት ወር የተደዋወልንባቸው ቀናቶች በጣት የሚቆጠሩ ቀናቶች ናቸው። በዛ ነገር ላይ ደግሞ ጆሲኔ ፍቅረኛ ይዤ ያለው ብዬ ነገር አጠብቅ ገባ አይደለ፣ አንተም እዚህ ላይ በህይወት ላይ የተፈጠረ ምንም ነገር ቢሆን አንቺ ነው ያን እንደባበቅም፣ አልጠየኩህም፣ አይደለም አንተ ጠይቄሃለሁ፣ ግን እዚህ ጋር መናገር ማልፈልገውን ነገር ስለነበረ ነው። አስገደድከኝ፣ ነገርኩህ። ማመን ያለ ማመን ያንተ ድርሻ ነው። በቃ ምን እንደነዚህ ምን የምትያውሪያ ማውራት ምስ ማወቅ የምትፈልገውን ነገር እነግርሃለሁ። ከዚህ በኋላ ምንድነው የምትፈልገው? እሺ። አቤት። እሺ፣ ከዛስ በዛ ላይ ልነግር ያሰብኩት ትናንትና ነበረ። ያንተ መልስ ግን ያንተ አክብሮት ግን እኔን ግን አይተኛል። ዛሬ አይደለ ጆሲ ጠርተኛል ስትባል ስራ ሰዓትን ጧት የነበረውን ወደ ክሳታ ዙሬ ነው የመጣሁት፣ ለምን ለአንተ ክብር ሰጥቼ፣ አንተ ግን ትናንትና ለኔ ክብር አልሰጠኝ። ሶ እኔ ደግሞ ዛሬ ያሳየው ገባ ክብር እንዴት እንደሚሰጥ ማናገር ያለብኝ የለብኝ ነገር ለይቻው ወኩ ወቺ ነገር እኔ ሳላቅ እኔ ሳላቅ እንዴት ማለቴ እንደ አንድ ወንድም የእኔ እንደምትይው ሰው እንዴት ደበቅሽው? ይሄ እኮ ነው ለጥያቄ የፈጠረብኝ። ለምን ደበቅሽኝ? ይሄ ነገር ሀላል የሚወጣ ነገር እንዳልሆነ አንተም ታውቀዋለህ። በህይወት አይደለም እንዴ? እኔ እኮ አይደለም አይደለም ስሚኝ፣ እኔ አንቺ አንቺ ፍቅረኛ ስላልሽ ነው ይደብረኛል። እኔ ይደብረኝ ማለት ታዲያ፣ ለምን ደበቅሽኝ? ያወራናቸው ቀናቶች ከመብዛታቸው አለመብዛታቸው መብዛታቸው ሳይሆን ለዳትህ ነው የሚሻለው አሁን እዚህ ጋር ወይስ ከኔ ጋር መጨቃጨቅ ነው የሚሻለው። እኔ ምን ተጨቃጨቅኩሽ? በቃ ይጨቃጨቀኝ ነው ሶ በቃ እኔ ይዣለሁ። ለዛ ነው ካንተ ጋር ቪዲዮ መስራት የማልችለው ከዚህ በኋላ ለምናደርጋቸው ነገሮች ሁሉ በጣም ብዙ ነገሮች። እንደ ድሮ እንደፈለግን ሆነን መስራት አንችልም። እንደፈለግን ሆነን መገናኘት አንችልም። ገባህ አይደለ? ቢከዝ እኔ ማለት ነው ለምን አደርጋቸው የጓደኝነት ሁኔታዎች ላይ ጀስት ሌላ ሰው ወይም ደግሞ እዚህ ጋር እንደምታዩት ከመን ተመልካችሁ ምርታችሁ፣ እኔና ጥያ ነገር እንዳለን ነው። ሶ ይሄ ነገር ደግሞ እንዳለን ደግሞ ሰው እንዲያውቅ አልፈልግም። በቃ ገባህ እዚህ ጋር በኮመንቱ ወይም ሰው በሚያውቀው ነገር እናንተ ኩል ሌላ ነገር አላችሁ። ለምንድነው እንደሆነ ጓደኞቻችን ኢቭን የሚሉን ነገሮች ናቸው አይደለ? የእኛ ምን ብለን የምንጠራቸው ጓደኞቻችን እራሱ እናንተ ሁለታችሁ መለየት የለባችሁም፣ ሰምቲንግ የሆነ ነገር አላችሁ ይባላል። ይሄ ነገር ደግሞ መፈጠር የለበትም። ገባ እኮ እና ታላያችሁኛ ከዚህ በኋላ እንደዚህ እንደዚህ የምንሰራቸው ነገሮች ብሎ የተመረጡ የተገደቡ ናቸው ነው ለምን በቃ ይደብረዋል። እኔም ይደብረኛል። ምን ምን፣ እኔ የሚደብረኛል፣ እሱም ይደብረዋል። ምን ከነገ የካፕ ልብስ ስለለበሽ እሱ ይደብረዋል። አዎ ይደብረዋል። በአካል መተዋወቅ ከፈለክ ትችላለክ። ከዚህ በኋላ ለሚደረጉት ለያንዳንዱ ነገሮች እናንተ ገደብ መኖር አለበት። ከኔ ከይሄን ነገር ሰምተሃል፣ አውቀሃል፣ መናገር ያለብኝ ነገር ተናግሬ፣ ያለው መቀጠል የምትፈልግ ከሆነ ጓደኛታችንን ትቀን መቀጠል እንችላለን። አሊያም ደግሞ አይ ይሄ ነገር አይ ሃብ እንደዚህ እንደዚህ እንደዚህ እንደዚህ ብለን የምታበዛ ከሆነ መቆም ይችላል። ገባ እኔም እዚህ ጋር ኃላፊነት መሰማት አለበት። እሱ አሁን እረፍዶብኛል። አመሰግናለሁ። አረ ቆይ ቆይ፣ እንደዚህ ነው። በቃ ጓደኝነት ላይክ አላቅም ሌላ ፊሊንግ ያለኝ መስሏት ምናምን እንደዛ አስባ ይሆን፣ ወይም ደግሞ እኔ አላቅም። ብቻ ግን እኔ ለእሷ ካለኝ የጓደኝነት ሪስፔክት አንጻር ብዙ ጊዜያችንም ስለሆነ ያው አንዳንድ ጊዜ በጣም ከምትወዱት ሰው ከጓደኛችሁ እንዲደብቃችሁ የማትፈልጉት ብዙ ነገር ሊኖር ይችላል። እኔ ደግሞ ትንሽ ነገር ይሄ ትንሽ ነገር አይደለም ለእኔ ማለት ነው። ምክንያቱም ከእሷና እኔ ቅርርብ አንጻር እና ችግር የለውም። የምር በጣም በጣም በጣም ደብሮኛል። ግን ችግር የለውም። ለማንኛውም ሁላችሁንም እስካሁን ስለተከታተላችሁ እጅግ በጣም አመሰግናለሁ። እወዳችኋለሁኝ። ይመቻችሁ።